የእርቅ ስርዓት ባህላዊ እሴቱና ለሰላም የሚያበረክተው አስተዋጽኦ ያተኮረ ዘገባ ወደ እናንተ የምናደርስ ይሆናል። በቅድሚያም በኢትዮጵያ የፍትህ ስርዓት ውስጥ ሀገር በቀል የማህበረሰብ እሴት የሆነውን የሽምግልናና የእርቅ ስርዓትን ወደ ቀደመ ተሰሚነቱ መመለስ እንደሚገባ የእርቅና ሰላም አማካሪ አቶ ጋረደው አሰፋ ተናገሩ። በሽምግልና የሚገኝ እርቅ ዘላቂ ሰላምን እንደሚያመጣ ለወጣቶች ግንዛቤ መፍጠር እንደሚገባም የአማራ ክልል ህዝብ የሽምግልና ስርዓት ማህበር አባላት አስረድተዋል። አክሊሉም ተስኖት በዚህ ጉዳይ ላይ ተጨማሪ ዘገባ አለው። ምክንያቶች ግጭቶችና ለመግባባቶች ሲፈጠሩ ችግሩ በሀገር ሽማግሌዎች በእርቅ እንዲፈታ ማድረግ የቆየ የኢትዮጵያውያን እሴት ነው። በአማራ ክልል ለሽምግልናና ለእርቅ የሚሰጠው ትርጉም ሰፋ ያለመሆኑንም በምሳሌ ያስደግፎ የነገሩን የእርቅና ሰላም አማካሪው አቶ ጋረዶ አሰፋ ናቸው። ከአማራ ክልል ከሰማዋቸው ሁለት አስገራሚ ለሽምግልና ትርጉም ከሚሰጡ አባባሎች ለምሳሌ ሰማይ ተቀደደ ብሎ ሰውየው ሲያለቅስ ለምን ታለቅሳለ? ሽማግል ላይ ይሰፋዋል፣ ብለው እስከዚህ ድረስ የሚታሰብበትና ና ሰው ችግር ሲደርስበት ከጥላ ካረፈ ከሞት ወደ ተረፈ ለምን አትሄድም? ምንድን ነው ማቹር ወዳደረገ ና፣ እንደገና ቁጭ ብሎ ጉዳዩን ወደሚያይበት ሁኔታ ማለት ነው። ስለዚህ ይሄንን በአገራችንም ሆነ በዚህ ክልል በጣም የበለጸገ የግጭት አፈታት የሰላም ግንባታ መሰረት የሆነውን የሽምግልና የእናቶች ተሳትፎና የወጣቶችን በሰላም ጉዳይ ላይ ማበረታታት መሰረታዊ ነገር ነው። ዘላቂ ሰላምም የሚገኘው በዚህ ውስጥ ስለሆነ ነው። ነገር ግን ይላሉ አቶ ጋረደው ሽምግልና ለሕብረተሰቡ ትልቅ እሴቱ ቢሆንም ባለፉት ሶስትና አራት አስርት ዓመታት ሚናው እንዲዘነጋ ተደርጓል። ከራሳችን ማንነት በመውጣት በአንድ ጊዜ ወደ ዘመናዊ የፍትህ ስርዓቱ ማዘንበል፣ ከዛ ባለፈም ሽምግልናል ለፖለቲካዊ ፍጆታ ማዋል በሴቱ ላይ አመኔታ እንዳይኖር አድርጎ መቆየቱን አንስተዋል። የስልጣኔ መገለጫው መስሎ ስለተሰማን በአንድ ጊዜ ከራሳችን ማንነት ወደ ወደዚህ ወደ ዘመናዊ የፍትህ ስርዓት ስንሄድ ምንድን ነው የእኛ ያልሆነን ልብስ ስንለብስ እንደምንቸገር እንደዚህ አይነት ችግር ውስጥ ነው የገባ ነው እና ደግሞ ችግራችን ስንሄድ ሙጥጥ ብለን ሄደን በቃ ጨርሰን የራሳችንን ትተን በማህበረሰብ ውስጥ በጣም የበለጸገውን ህዝቡ የሚያውቀውን የሚረዳውን ነገር ትተን ወደዛ ሄደን ይሄ ደግሞ በመንግስትም ተደገፈ ስለዚህ ላለፉት ሰላሳም ከዛም ዓመት በላይ በኢትዮጵያ ውስጥ የሽምግልና ትክክለኛ የሰላም አካሄድ የሆነው ነገር እየወረደ ዝቅ እያለ መጣ። በማህበረሰቡ ዘንድ ቂምና ጥላቻን በማስወገድ ይቅር ባይነትና ወንድማማችነት እንዲሰፍን የጎላ ሚና ያለው የእርቅና ሽምግልና ስርዓት ለሀገራችን ሰላም የማይተካ ተግባሩን እንዲወጣ እሴቱን ወደ ቀደመው ቦታ መመለስ ትኩረት ሊሰጠው ይገባል። የእርቅና ሰላም አማካሪው መልእክት ነው። ወደ ባህላችን ወደ ተፈጥሮ ማንነታችን ወደዛ መመለስ ነው። ወደ አባቶቻችንን ወደ ማክበር፣ ባህላችንን ወደ ማክበርና ወደ እውነተኛው የእርቅ መንገድ መመለስ ነው ያለብን። የራሳችን ልብስ ነው። የራሳችን ውበት ነው። የራሳችን ጌጥ ነው። በቀላሉ የምንረዳው ነገር ነው። አንተ ፍትህ፣ ፍርድ ቤት ሄደህ የእምነት ክደት ብለ ስትል፣ እምነት ክደት በጣም አስቸጋሪ ቃል ነው። ግን ሽማግሌ ጋር ስትሄድ ምን ፈጣሪ አይቶሃል፣ ማህበረሰብ አይቶሃል፣ እመን ነው የሚሉ እና ሰውም ሽማግሌን ፈርቶ አምኖ ወደ ሰላም ይሄዳል። እምነት ነው መሰረቱን የሚያደርገው። ባላንስ ማድረግ አለብን፣ ሚዛናዊነትን መጠበቅ አለብን። ይህንን ብናደርግ የምንፈልገውን ሰላም በተገቢ ጊዜ ልናመጣ እንችላለን ብዬ አምናለሁ። ባለፉት አመታት ከትምህርት ስርዓቱ ጀምሮ የሀገራችን ፖለቲካዊ ስርዓት ከአንድነት ይልቅ ልዩነትን በማጉላት የተጠመደ መሆኑ ወጣቶች እንደዚህ ላለው ሀገራዊ ሴት በቂ እውቀት እንዳይኖራቸው አድርጓል ያሉት ደግሞ የአማራ ክልል ህዝብ ሽምግልና ስርዓት ማህበር አባላት ናቸው። ወጣቶችን ማስተማር ደግሞ የእኛም የሴቶች ዋነኛ ድርሻ መሆን አለበት ይላሉ። በትምህርት ቤትም ጥሩ ነገርን አልተማረም፣ በሰፈርም ጥሩ ነገርን አልተማረም። የሚሰማ መለያየትን ነው የሚሰማ ብዙ ነገሮች ጥሩ ያልሆኑ ነገሮችን ነው። ስለዚህ አሁን ያ ነገር እኛን ለማፍረስ እኛን ወጣቱን ለማበላሸት የተፈጠረ መሆኑን እኛ ማስተማር ነው። ሌላ አማራጭ የለንም። ጠዋት ማታም በምናገኘው ሁሉ መስመር ማስተማር ነው። በየሰፈራችንም ቢሆን የችግሩ ገፈት ቀማሽ ሴቷ ናት። ስለዚህ ያ ሴቷ እራሷ ተነስታ ካላስተባበረች ለሁሉም ነገር ካልንትን ካላለች ውጤታማ ልንሆን አንችልም። የሴቷ ውጤታማነት ትልቅ ሚና አለው። ይህ ሽማግሌ እያሉ ከመሄድ ከማሾ ጠጋ ብለው ከሽማግሌው ጋር የነበረውን ነገር እንዲማሩና አገራቸውን አገር እንዲያደርጉ ያስፈልጋል። በሰው ልጆች የሕይወቱ ውጣ ውረድ ግጭት ያለ የነበረና ወደፊትም የሚኖር ተፈጥሮዊ ኩነት ሲሆን በሰላማዊ መንገድ መፍታት ደግሞ ቅድሚያ የሚሰጠው ተግባር ሊሆን እንደሚገባ ተመላክቷል። በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጡን የአማራ ክልል ህዝብ የሽምግልና ስርዓት ማህበር ፕሬዚዳንት ሊቀ ህሩያን በላይ መኮንን እዚህ ስቱዲዮ ተገኝተዋል። ከእርሳቸው ጋር አጠር ያለ ቆይታ የምናደርግ ይሆናል። አብራችን ቆዩ። እንኳን ደህና መጡ ሊቀ ህሩያን። እንኳ ቆያቸውኝ። መልካም። እንግዲህ ከዜናው እንደሰማነው ሽምግልና ግዙፍ ችግሮችን በመፍታት በኩል ከፍተኛ አስተዋጽኦ ያለው ማህበራዊ እሴት ነው። እና የአሁኑ ትውልድ ሽምግልናን በምን መልኩ እየተቀበለው ነው? በምን መልኩ መያዝ አለበት? የሚለውን እስኪ እንግዲህ ትውልዱ አሁን ለሽምግልና ስርዓት ያለው ትኩረት በጣም የሳሳና የደከመ እንደሆነ ይታወቃል። ምክንያቶቹም በተደጋጋሚ ይገለጻሉ። ያው የመጣንበት ታሪክ ለዚህ ለአርባ ሰላሳ ምናምን ዓመታት የመጣንበት ታሪክ ያው የፈጠረው ክፍተት ነው። ትውልዱ ዝም ብሎ በራሱ የጣለው ሳይሆን የመጣንበት ታሪክ ነው እና በአሁኑ ሰዓት ትውልዱ ለሽምግልና ትኩረት የመስጠት አስተሳሰቡ ዝቅ ያለ ቢሆንም ስራ መሰራት አለበት። ምክንያቱም ሽምግልናውን እንደገና ከነበረበት ዝቅታ ወደ ከፍታ ለማምጣት ትልቅ ስራ መሰራት መቻል አለበት። ይህን ሽምግልና ከፍ ካላደረግ ነው ካላሳደግ ነው ካልመለስ ነው እስካሁን የመጣንበትን ጥሩ ያልሆነ ታሪክና ሕይወት እንደገና እያበባስ ነው፣ እየደገምነው እንሄዳለን ማለት ነው። እና ለዚህም ነው የኛ ማህበር የተመሰረተው የተመሰረተውና ትውልድን በነባሩ እና በሀገር በቀሉ የሽምግልና ስርዓት የሽምግልና እሴት መቅረጽ የግድ ይላል፣ የግድ አስፈላጊ ነው ትውልድን ለመምከር፣ ለማስተማር፣ ለመቅረጽ የግድ ይላል በሚል ነው እና ሽምግልና ደግሞ ያው ለማህበረሰባዊ ህይወታችን ቅመም ነው። ሽምግልና የማይገባበት ሁኔታ የለም። ምክንያቱም አንድ ምሳሌ ብንወስድ ለምሳሌ የትዳርን ሂደት ብንወስደው ትዳር ለማህበረሰብ ወይም ለሰው ልጅ አንዱ ትልቁ ቁልፍ የህይወት ምዕራፍ ነው እና ትዳር በራሱ የሚጀምረው በሽምግልና ነው። ልጃችሁን ለልጃችን ተብሎ ሽምግልና ተልኮ በሽምግልና በሽምግልና ተመርቆ ቃል ኪዳኑ ሲፈጸም በሽምግልና ነው። ጋብቻው ሲፈጸም በሽምግልና ተመርቆ ነው እና እንደገና ደግሞ ይህንን ማህበራዊ ህይወት በማጠናከር በኩል ሽምግልናው ተጋቢዎቹ ህይወታቸው የሰመረ እንዲሆን ትልቅ የሆነ አስተዋጽኦ አለው እና ሽምግልና ቅመም ነው። በሌላ በኩል ያው ተደጋግሞ እንደሚባለው ግጭት ተፈጥሯዊ ክስተት ነው። በግለሰብም ደረጃ በማህበረሰብም፣ በሀገርም ደረጃ ግጭቶች አሉ። እነዚህን ግጭቶች ግን ለመፍታት፣ ለማረቅ፣ ለማስማማት የሽምግልና አስተዋጽኦ ትልቅ ነው። ሽምግልና የማይፈታው ችግር የለም። በአሁኑ ሰዓት ትኩረት ማጣቱ፣ ትናንትም ትኩረት አጧል፣ አሁንም ቢሆን ያን ያህል ትኩረት ተሰጥቶታል ማለት አይቻልም። እና ሽምግልናው ከተጠናከረ ትውልድ ከተመከረ ትውልድ ከተቀረጸ በሽምግልና የማንፈታው ችግር የለም። ሽምግልና የሁሉም ችግሮች መፍቻ ነው ይታወቃል። ምክንያቱም ሽምግልና ለምንድ ነው መልካምነቱ? ዊን ዊን የሚባል ነገር አይደለም። ሁለቱንም አስማምቶ አመቻችቶ አቸችሎ አንተምተው አንተምተው ብለው ብሎ ሁለቱም ተጎዳን ሳይሉ ሁለቱም በሀሳቡ ተደስተውበት ተቃቅፈው ሰላም ተባብለው ወደ ፍጹም እርቅ መጠው እንዲለያዩ የማድረግ ጉዳይ ነው። የዳኝነትን አውድ ብንወስደው አንድ ተሸናፊ ሌላ ተሸናፊ ሆኖ ነው የሚለያየውና ቂምን አያጠፋም አስፈረድሁ የሚለው ደስ ብሎት ሲሄድ ተፈረደብኝ የሚለው ደግሞ ቂም ቋጥሮ ተቀይሞ የሚበቀልበትንም ሁኔታ እያሰበ ነው የሚመለሰው። እና ሽምግልና ለማህበረሰብ ትልቅ ዋስትና ነው። ለማህበረሰብ መድህን ነው። የሰላም ዋስትና ነው። ሽምግልና የሰላም መድህን ነው። ሰላም ልትኖር የምትችለው ሽምግልናን አክብረን ሽምግልናን እንደ ባህላችን እንደ እሴታችን ጠብቀን ስንይዘው ነው እና ለሽምግልና ስርዓት ትውልዱ ትኩረት እንዲሰጥ እንዲሰጥ ማስተማር ያስፈልጋል፣ መቅረጽ ያስፈልጋል። ይሄ ደግሞ የሚጀምረው ከወላጅ ነው። ከወላጅ ጀምሮ እናቱን ያላከበረ ልጅ ነገ ሽማግሌ አያከብርም። አባቱን ያላከበረ ልጅ ነገ መምህሩን አያከብርም። መምህሩን ያላከበረ ልጅ ማህበረሰብን አያከብርም። እና ሁሉም ተረባርቦ ሽምግልና ማለት በዕድሜ ብቻ ማለት አይደለም። በእድሜ የሸመገለ በእድሜ የገፋ ማለት አይደለም። እርግጥ ዴፊኒሽኑ እንደዚያ ሊሆን ይችላል። ምክንያቱም በእድሜው ብዙ ተመክሮ ያለው ሰው ማለት ይሆናል። ነገር ግን ሽምግልና የወጣት ሽማግሌ አለ፣ የእናት ሽማግሌ፣ የአባት ሽማግሌ፣ የመህምር ሽማግሌ አለና አሁን ሀገራችንን ከገባችበት ፈተና ይሄ እርስ በርስ ከመናቆር እርስ በርስ ከመጣላት እርስ በርስ ከመገዳደል ከዚህ ሁሉ ለመውጣት ሽምግልና ትልቅ ስራ መስራት መቻል አለበት እና ይሄ ደግሞ ሊሆን የሚችለው ለስርዓቱ ትኩረት መሰጠት አለበት። ስርዓቱ ትኩረት ማግኘት አለበት። ትናንትና ተገፍቷል። ትናንትና ትኩረት አጧል። አሁን ደግሞ ትኩረት ማግኘት አለበት። በየደረጃው ያለ የመንግስት አካል ለሽምግልና ስርዓት ትኩረት መስጠት አለበት። አንዳንድ ብልሆች የሚሉት ነገር አለ። በሶስት ሽማግሌ የሚፈታን ችግር መንግስት ሶስት ሻለቃ ጦር ይልካል የሚባል አባባል አለ። ምክንያቱም ሶስት ሽማግሌ የሚፈታው ችግር በጣም ትልቅ ችግር ሊሆን ይችላል ሀገርን ሊያፈርስ የሚችልም ይሆናል እና የሽምግልና ጉዳይ ትኩረት እንዲያገኝ ያስፈልጋል። ማስተማር ያስፈልጋል። ትውልዱ እንዲያውቁ ማድረግ ያስፈልጋል። ብዙ መጻፍ መቻል አለበት፣ መነበብ መቻል አለበት። ሽምግልና ምንድን ነው የሚለው በትውልዱ መታወቅ አለበት እና ይህ ሲሆን የትናንቱን እሴታችንን መልሰን ትውልዳችንን መቅረጽና የነገውን ትውልድ ደግሞ ይችን ሀገር በጥሩ ሁኔታ እንዲረከባትና እንዲያስቀጥል ማድረግ ይቻላል። ጥሩ ሊቀ ሕሩያን በላይ መኮንን የአማራ ክልል ህዝብ የሽምግልና ስርዓት ማህበር ፕሬዚዳንት፣ እዚህ ስቱዲዮ ድረስ ተገኝተው ለሰጡን ሙያዊ ማብራሪያ ከልብ እናመሰግናለን። እኔም አመሰግናለሁ።